ሰላም ጤና ይስጥልኝ ወዲ ሶስተኛ ክፍል ተማሪዎች በዚህ ምዕራፍ መጠነቁስም በሚሊግራም በግራም እና በኩንታል ስለመለካት ነው። ኤኒዌይስ ተመሳሳይ ይዘቶች ናቸው። እዚህ ክፍል ላይ ያሉት ሰፋ ያሉ ውይይቶች ስላሉት ዋናው ነገር እዚህ ክፍል ላይ የምትይዙልኝ ነገር በመጀመሪያ፣ ግንኙነቶች እነዚህ ላይ የምታዩዋቸው መስፈሪያዎች ናቸው። እና የተለያዩ የሚዛን አይነቶች ናቸው እዚህ የምታዩቸው። እንግዲህ ትልቅ ነገር የምትይዙልኝ ያልኳችሁ እዚህ ጋር ሚሊግራም በአጭሩ ሲጻፍ ማለት ነው፣ ያውና ሚሊግራም ማለት ነው ግግራም ማለት ነው። ኪሎግራም ሲሆን ደግሞ ኪ ገ ተብሎ ይጻፋል። ነው አንድ ሌላ አንድ ኪሎግራም፣ ስንት ግራም እንደሆነ እዚህ ጋር አንድ ግራም ይኸው እዚህ ጋር ትልቁ ነገር አንድ ግራም ግራም በሚሊግራም ሲገለጽ አንድ ሺ ሚሊግራም ይሆናል። አንድ ግራም አንድ ኪሎግራም ደግሞ እንዲሁ በግራም ስንገልጸው አንድ አንድ ሺ ኪሎግራም እንደሚሆን፣ ሌላ አንድ ኩንታል መቶ ኪሎግራም አንድ ኩንታል ማለት መቶ ኪሎ ግራም እነዚህን መያዝ የግድ ይሆናል እንግዲህ አሁን በመቀጠል ከዚህ ቀደም እንዳየነው በተለያየ ኤክሰርሳይስ ላይ ከትንሽ ወደ ትልቅና ከትልቅ ወደ ትንሽ መቀየርን ምን እንደምናደርግ አሁን አንድ ትንሽ ማብራሪያ ማብዛትና ማካፈል እንደሆነ ለምሳሌ ከዚህ በፊት ባየነው አለ አንድ አንድ ሰዓት አንድ ሰዓትን ወደ ደቂቃ ስንቀይረው አንድ ሰዓት እኩል ይሆናል ስልሳ ደቂቃ ነው። አሁን ልብ በሉ እዚህ ጋር እንግዲህ ልጆች አይረሴ የሆነ ነገር ልነግራችሁ። አሁን ከሰዓት ትልቅ መለኪያ ነው። ከማን አንፃር? ከደቂቃ አንፃር ማለት ነው እና ከትልቅ መስፈሪያ ወደ ትንሽ መስፈሪያ ስንቀይር ማብዛት ይኖርብናል፣ ይላል እንግዲህ በማንኛውም በዚህ ክፍል ላይ እስካለን ድረስ ስለምን የምናወራ ስንቀይር፣ ከኪሎግራም ሆነ ወደ ግራም፣ ከሜትር ወደ ሴንቲሜትር፣ ከሰዓት ወደ ደቂቃ፣ ከሳምንት ወደ ዓመት ስንቀይር። ከትንሽ መስፈሪያ ወደ ትልቅ መስፈሪያ በምንቀይርበት ጊዜ ከትንሽ መስፈሪያ ወደ ትልቅ መስፈሪያ በምንቀይርበት ጊዜ ማካፈል ከትልቅ መስፈሪያ ወደ ትንሽ መስፈሪያ በምንቀይርበት ጊዜ ማብዛት። ይህን አሁን የምታታባችሁ ከቻለ ተመልከቱ። ለምሳሌ ይህ አንድ ሳሙና ነው። ይህ ሳሙና አንድ ትልቅ ሳሙና ነው ማለት ነው። አንድ ትልቅ ሳሙና ነው። እዚህ ጋር ደግሞ እዚህ ጋር የምታያቸው ደግሞ ትናንሽ ሳሙናዎች ሆነው ብዙ ናቸው። አያችሁ ብዙ ናቸው። ግን ሚዛን ላይ ብናስቀምጣቸው፣ ሚዛን ላይ ሁለቱም እኩል ነው የሚመዝኑት። ይሄንን ሚዛን ላይ ወስደን ብናስቀምጠውና እነዚህን ወስደን አንድ ላይ ሁሉን ብናስቀምጣቸው የሚመዝኑት እኩል ነው። ነገር ግን በቁጥር ደረጃ እንደምታዩአቸው እነዚህ ብዙ ናቸው። ይህ ደግሞ አንድ ነው። አሁን ልብ በሉ ከዚህ ከትልቅ መጠን ወደ እነዚህኞቹ ስንቀይር እንደምታያቸው በቁጥር ደረጃ ብዙ ሆነዋል። ስለዚህ አንድን ነገር ብዙ እንዲሆን ምን ማድረግ ይኖርብናል ማለት ነው? ማብዛት ይኖርብናል ማለት ነው፣ ብዙ ይሆናል። በአንጻሩ ደግሞ ከዚህኛው ከትናንሽ ቁርራጮቹ ወደ ትልቁ ስንቀይረው ደግሞ አንድ በቁጥር ደረጃ አንዱ አንሷል። አንድ ነገር እንዲያንስ ደግሞ ማካፈል ነው። ስናካፍለው ነው ስናበዛው፣ አንድ ነገር ትንሽ የሚሆነው ስንል፣ ስናካፍለው ትንሽ ይሆናል። አሁን በዚች ውይይት መሰረት ምን ትይዙልኛላችሁ? ከትልቅ ነገር ወደ ትንሽ ስንቀይር ምን ይሆናል ማለት ነው? ማብዛት ይሆናል። ከትናንሾቹ ደግሞ ወደ ትልቅ ስንቀይር ማካፈል ይሆናል የሚለውን ትይዛላችሁ ማለት ነው። በዚህ መሰረት አሁን እዚህ ጋር ምሳሌ አለ እንግዲህ እዚህ ጋር ስምንት ኩንታል አለ። ስምንት ኩንታልን ወደ ኪሎ ግራም ሊቀይረው ነው ምን አደረገ? ኩንታል ትልቅ መስፈሪያ ነው ከማን ይልቅ ከኪሎ ግራም ይል አንጻር ማለት ነው እና ማብዛት ይኖርብናል። አንድ ይሄን ነው ማብዛት እና ማካፈል ነው አሁን የሚኖርብን የሚለውን ማለት ነው። ሁለተኛ ቀጥላችሁ የምታደርጉት ነገር በስንት ነው የምናበዛው ወይም የምናካፍለው? ስለዚህ በመቶ አበዛው ለምን አንድ ኪሎ ግራም አንድ ኩንታል አንድ ኩንታል መቶ ኪሎ ግራም ስለሚሆን ማለት ነው። ስለዚህ በመቶ 100 አበዛና 800 ኪሎ ግራም ሆነ ይለናል። እዚህ ጋር ደግሞ ሶስት ግራም አለ ወደ ሚሊ ግራም በመጀመሪያ የአንድ ሺህ ግንኙነት አላቸው። ከዛስ በመቀጠል ምን አደረገ አበዛ እና ወደ ትንሽ በሚቀይርበት ጊዜ ማብዛት ወደ ትልቅ በሚቀየርበት ጊዜ ደግሞ ማካፈል። እዚህ ጋር ምሳሌ ሁለት ላይ እንደምታዩት ደግሞ ማካፈል ይሆናል። ይህንን ትልቅ ነጥብ ነው እዚህ ምዕራፍ ላይ የምትይዙት። እስካሁን የነገርኳችሁ እንግዲህ አንደኛ ግንኙነት አንድ ኪሎ ግራም ስንት ግራም እንደሆነ፣ ሚሊግራም ስንት ኪሎግራም፣ ኩንታል በኪሎግራም ስንት እንደሆነ የሚለውን እና ማካፈል ነው ማብዛት የሚኖርብን የሚለውን ፖይንቶች፣ ሶስት ፖይንቶች መያዝ ይኖርባቸዋል። በዚህ መሰረት እዚህ ጋር ያሉ መልመጃዎችን መስራት ይኖርባቸዋል ማለት ነው። እሺ ከዛ በድብልቅ አሃዶች መጠነቁስ መለካት። ድብልቅ አሃዶች ምንድን ናቸው? ድብልቅ አሃድ ማለት ምን ማለት እንደሆነ ጠይቃችሁ ነው አሁን ድብልቅ አሃድ ለሚለው እዚህ ጋር እንግዲህ ተመልከቱ። ሶስት ኪሎ ግራም ከ450 ግራም አያችሁት? ተደባለቀ ማለት የተለያየ መስፈሪያ ኖረው ማለት ነው እና ይህንን አንድ አይነት እና ሶስት ኪሎ ግራም ከ450 ግራም ስንት ግራም ይሆናል? 450 ግራምን እንዳለን ተወዋለን ማለት ነው። ኪሎ ግራምን ወደ ግራም እንቀይረዋለን። ኪሎ ግራም ወደ ግራም ሲ ኪሎ ግራም እና ግራም አያችሁት? ወደ ትንሽ መስፈሪያ ነው የምንቀይረው ማለት ነው። ከዛ በኋላ ወደ ትንሽ መስፈሪያ ከሆነ እንግዲህ ማካፈል ነው የሚኖር ማብዛት ማብዛት ነው የሚኖርብን ማለት ነው። በስንት ነው የምናበዛው? አንድ ኪሎ ግራም ስንት ግራም ነው ያለን አንድ ኪሎ ግራም አንድ ሺህ ግራም አይደለ ስለዚህ ሶስት ሲባዛ በአንድ ሺህ እናደርጋለን ሶስት ሺህ ይሆናል ማለት ነው ሶስት ሺህ ከዚያ እንደገና አራት መቶ ሀምሳ ለነዚህ ሶስት ሺህና አራት መቶ ሀምሳ ሶስት ሺህ አራት መቶ ሀምሳ ግራም ይሆናል አያችሁ እንዲህ አድርገን ወደ አንድ አሃድ በዚህ መሰረት ኩንታልን ኪሎ ግራም ጋር የሚለው ሁለተኛው አለ ሶ በኪ ማስታወሻ፣ እዚህ ላይ በተለያዩ ምድቦች የተለኩ መጠነ ቁሶችን ለመደመር እና ለመቀነስ ከፍተኛውን ምድብ ወደ ዝቅተኛ ምድብ በመቀየር መስራት ነው። አሁን እንድሰራ ነው ማለት ነው። አሁን እዚህ ጋ ምን አደረግን? እዚህ ጋ ኪሎግራምን ወደ ግራም ቀየር፣ ወደ ዝቅተኛ መስፈለ ከዛ በኋላ ከዚህ ጋር አንድ ጋር አደረግንና ደመር ናቸው። ይህንን ነው የሚላችሁ። ሁለተኛ በተለያዩ ምድቦች የተለያየ መጠነቁሶች ለማወዳደር መጀመሪያ ወደ አንድ አይነት የስ መጀመሪያ ወደ አንድ አይነት መስፈሪያ መቀየር ይኖርባቸዋል። ለምሳሌ አንድ ዳቦ አንድ ዳቦ ሲደመር ሶስት ቂጣ እኩል ይሆናል ስንት ይሆናል ብላችሁ አሁን እንዴት ብላችሁ አንድ ዳቦ ሲደመር ሶስት ቂጣ እና ዳቦ ዳቦ ወይም ቂጣ ቂጣ መሆን ነበረበት እንደማለት ነው ያው ከዚህ ጋር በመስፈሪያ ባይገናኙም ማለት ነው እና ሜትር ሜትር ከሆነ ሜትር ሜትር በዚህ መሰረት መግለጽ ይኖርብናል ወይም ሁለቱም ፖይንቶች ትይዛላችሁ ምሳሌ እዚህ ላይ ያሳያችኋል ያው ኩንታል ሰባት ኩንታል ከ34 ኪሎግራም ኩንታል እና በኩንታልና በኪሎግራም የተገለጹ ሁለት ነገሮች አሉ አሁን ምን አደረገ እዚህ ጋር ሰባት ኩንታል የሚለውን ወደ ኪሎ ግራም ሲቀይረው አንድ አንድ ኩንታል መቶ ኪሎ ግራም ስለሆነ በመቶ አበዛው። ይሄኛው 34 የሚለው እንዳለ ቆየ ማለት ነው ይጠብቀዋልና፣ ሰባት መቶ ሆነ። ይሄኛው እዚህ ጋር 34 734 አንድ ዩኖ ማለት አንድ ጋር ደምረው እዚሁ ለ ላይ እንደምታዩት ደግሞ ይሄው ግራም እና ሚሊግራም 371 ሚሊግራም ላይ 371 እንዳለ ይቆይና ማንን ሰራ አምስት ግራም የሚለውን ወደ ሚሊግራም በአንድ ሺህ አበዛና 5000 ሚሊግራም ሆነ። እዚህ ደግሞ 371 ሚሊግራም አንድ ጋር መደመር ይህንን ነው የሚያሳየን። በመቀጠል እዚህ ጋር ያሉ መልመጃዎች እዚህ ጋር በተለያዩ የተለኩ መጠነ ቁስ መደመርና መቀነስን እዚህ ጋር ያው ምን ምጫዎች ስላሉ እነዚህን አንሰራ። እሺ፣ ከዚያ ከስር የተዘረዘሩትን አሁን እዚህ ጋር እንደምታያቸው በዚህ በኩል የተዘረዘሩ አሉ። ከዚህ ጋር እያመጣን እንድናዛምድ ነው እያዘዘን ያለው ለምሳሌ አንዷን ልስራ። ስድስት ኪሎ ግራም ከአራት ግራም ይልናል። ስድስት ኪሎ ግራም፣ አንድ ኪሎ ግራም አንድ ሺ ግራም ነው። ስለዚህ አንድ ሺ ግራም ስለሆነ ስድስት ሺ ግራም ሆነ ማለት ነው። ከዚ አራት አለች እዚህ አራት ጋር ስደምራት ስድስት ሺ አራት ስድስት ሺ አራት ግራም የሚል እዚ ላይ ያለን ስድስት ሺ አራት መልስ ይሆናል ማለት ነው። እሺ ሌሎቹን ለእናንተ ተዋል። የሚከተሉትን በማስላት ባዶ ቦታውን ሙሉ። እንግዲህ አስተያየት ላይ ከጻፋችሁልኝ እንዲሰራልን ካላችሁ እነዚህን መልመጃዎች ስለሚያስቸግሩን ይሰራልን ብላችሁ ኮሜንት ከጻፋችሁ መልመጃውንና ገጹን እንዲሰራላችሁ የምትፈልጉትን መልመጃ ወይም ደግሞ ገጹን ብትነግሩኝ ሰራላችኋለሁ። ኮሜንት ላይ እንግዲህ የእናንተን እዚህ ይዘትን በሚሊ ሊትር እና በሊትር መለካት የሚለው ላይ እስኪ ጥያቄውን አን እንደምትመለከት ዚጋ አንደኛ ተግባር ነው። ትንሽ መጠን ያለው ፈሳሽ ለመለካት በምን አሃድ እንጠቀማለን? በርካታ መጠን ያለው ፈሳሽ ለመለካት በምን አሃድ እንጠቀማለን? በአካባቢያችሁ ሶስተኛው ላይ ማለት ነው የውሃ ማጠራቀሚያ ምን ዕቃ አለ? የያዘውን የውሃ መጠን በምን ትገልጹታላችሁ? አራተኛ ላይ ህክምና የሚሰጥበት ቦታ መርፌ ለመውጋት ምን ይጠቀማሉ? ዕቃው ላይ በምን አሃድ ተጽፏል? እሺ ለአምስተኛ ለህፃናት የሚጠጣ መድኃኒት ሲሰጥ አይታችሁ ታውቃላችሁ። በምን ተለክቶ ይሰጣል? እቃው ላይ ያለው ጽሑፍ ተመልከቱ። እዚህ ጋር ማለት ነው። እንግዲህ እዚህ ጋር እንመልሳለን ማለት ነው። በአካባቢዎች የምጠቀሙበትን ይዘትን መለካት መሳሪያ የሆኑ ነገሮች ያው ጠርሙስ፣ ጣሳ፣ ጆግ፣ ያ የውሃ መያዣ ላስቲክ እና ሌሎች እዚህ ጋር ደግሞ የምትመለከቷቸው እነዚህ ዘመናዊ የመለኪያ መሳሪያዎች ናቸው። እዚህ ስሪንጅ ታያላችሁ፣ በርሜል ሰና ጆክ። አሁን እዚህ ጋር ሶስተኛው ላይ ደግሞ ምን እንድታደርጉ እየጠየቃችሁ ነው? የሶስተኛው ላይ ስሪንጁ ምን ያህል ሚሊሊትር ይይዛል ይላል። ይህ ስሪንጅ ማለት ነው፣ ምን ያህል ሚሊሊትር ይይዛል? አሁን ይህን በተግባር እንድትሞክሯቸው የሚደረጉ ናቸው። በቤታቸው ወይም ከመምህራችሁ ጋር በአካል ከመለኪያው ላይ አንብቡ። ውሃው በስሪንጅ እየለካችሁ ወደ ስኒው ቅዱ፣ ስኒው እስኪ ሞላ ቀጥሉ ይላል። በተመሳሳይ መንገድ ጠርሙሱንም እንዲሁ እየለካችሁ በውሃ ሙሉ። ስለዚህ ስኒው ምን ያህል ሚሊሊትር ውሃ ሞላው? ጠርሙሱን ምን ያህል ሚሊሊትር ውሃ ሞላው ይላል። ከዚህ ተግባር ላይ ምን እንደተፈለገ እንግዲህ ጠርሙሶ የተሞላውን ውሃ መለኪያ ባለው ጆግ ውስጥ ያውን በዚህ ጆግ ውስጥ እንድታደርጉና ዋና ጽንሰ ሀሳቡ ምንድን ነው? ትንሽ መጠን ያለው ፈሳሽ በሚሊ ሊትር አሃድ እንለካል። በቃ በርካታ መጠን ያለው ፈሳሽ በሊትር አሃድ እንለካለን ነው ውክልና ሚሊ ሊትር ይኸው ሊትር ሊ ብቻ ተብሎ ይጻፋል። እዚህ ጋ ማስታወሻ ላይ ሊትር የፈሳሽ መጠን መለኪያ አሃድ ነው። ኤስ አንድ ሊትር እና በላይ የሆነ ፈሳሽ ለመለካት ከምንጠቀምባቸው እቃዎች መካከል አንድ ሊትር የሚይዝ ጠርሙስ፣ አንድ ሊትር የሚይዝ ጣሳ ወይንም አንድ ሊትር የሚይዝ የውሃ ላስቲክ እና የመሳሰሉት ይገኙታል። ከአንድ ሊትር በላይ ሲሆን ማለት ነው። እዚህ ተግባር ላይ የተለያየ ፈሳሽ ላይ ፈሳሽ ሊይዙ የሚችሉ እቃዎችን ከቤታችሁ አምጡ። ለምሳሌ የተለያየ መጠን ያላቸው የውሃ ላስቲክ፣ ጠርሙስ፣ የውሃ ጣሳ፣ ጡጦ እና የመሳሰሉት ከዚያም በቡድን ሆናችሁ እያንዳንዳች እቃ ምን ያህል ሊትር እንደሚይዝ እየለካችሁ አረጋግጡ። እንግዲህ የተግባር በየተግባር ስራዎች ናቸው። መልመጃ አራት እና መልመጃ አራትን እና በሚቀጥለው ቪዲዮ ይዤላችሁ የምመጣው እጅግ በጣም ይዘትን መደመር እና መቀነስ እጅግ አስተማሪ ክፍል አለው። እዚህ ጋር ይዘትን መደመር እና መቀነስ ምን ሊገጥመን እንደሚችል በአራተኛ ክፍል ላይ ሰዓትን መደመርና መቀነስ የሚል ክፍል ገራሚ ክፍል አለው። እዚህ ላይ ደግሞ ይዘትን ለእናንተ ደግሞ ይዘትን መደመርና መቀነስ ምን የሚፈጠር ነገር እንዳለ አሳያችኋለሁ በቀጣይ ክፍል ማለት ነው። እነዚህ እናያለን በቀጣይ ክፍል ማለት ነው። ውድ ሶስተኛ ክፍል ተማሪዎች የተሰማችሁን ስሜት በአስተያየት ግለጹ። ወላጆችንም እጅግ አመሰግናለሁ። ቻው